ፍቅረኛን ለመያዝ ይሆናል ብለን በውስጣችን ያስቀመጥነው መስፈርት ወይም ደግሞ ክራይቴሪያ የወሰነልን ምናልባት በኤሌሜንተሪ ትምህርት ቤት ላይ ወይም ደግሞ በህፃንነት ያስቀመጥነው የቀረጽነው ሰዎች በድብቁ አይምሮ ተቀምጦ ቢሆንስ? በህልማችን ያፈቀድነው ሰዎችን እየጠረን አድረን አሁንም ቢሆን በተስፋ ይመጣል ትመጣለች ብሎ እየጠበቀ ያለው ናፍሳለች። እንኳን ወደ ማስታወሻ ለም ብለን አመጣችሁ። የትላንቱን ትዝታ ዛሬ ላምጥተን የምናወራው ትላንት የማንረሳበትን ጊዜ የምናስታውሰው ስለ ኤሌሜንታሪ ፍቅር፣ ሰብስክራይብ በማድረግ እንድታግዙኝና እንድታበረታቱኝ እጠይቃለሁ። በኤሌሜንታሪ ክላስ ላይ ጠቅላላ በሚባል ደረጃ ላይ ሁሉም ሰው አፍቅሯል። ወንድና ሴት አፍቅሯል፣ አፍቅራለች፣ ተፈቅራለች፣ ተፈቅሯል። ይሄ ማይካድ ነገር ነው። ምናልባት አልፎ አልፎ በቤተሰብ ምክንያት ፍቅር የሚባል ነገር ምንም ማድረግም ብሎ የላኩት ካልሆነ በስተቀር ማንም ቢሆን ተፈቅሯል። ይህ ማይቀር ነገር ነው፣ ወይም ደግሞ አፍቅረናል። እናም ለፍቅር መስረቱን ጥለን ያለፍንበት ለፍቅር ምን አይነት እይታ ምን አይነት አመለከት ማዳበር እንዳለብን አውቀን የመጠንበት የኤሌመንታሪ ፍቅር ነው። ለፍቅር መስረት የጣንበት ትዝታችን ዛሬ ቢሆን ብናወራ ብናስታውሰው ለሰው ብንነግረው መቼም ቢሆን የማይሰለችን የኤሌመንታሪ ፍቅር አንድ ላይ የወጠንበት የተገረፍንበት ያለሱ ክላስ መግባት ያስጠለበት የኤሌመንተሪ ፍቅር ንጹህ ፍቅር የነበረ አለምን የምንመለከትበት መነጽርን ያዳበርንበት ወይም ደግሞ መስረት ይጣንበት ፍቅር ጥሩ ነው መጥፎ ነው ብለን እንድናወራ መስረት ጥሎ ያለፈበት የኤሌመንተሪ ፍቅር ወይም ደግሞ በኤሌመንተሪያችን ላይ ያሳለፍነው ሕይወት እናም ለሁሉም ነገር መስረቱን ጥለን ያለፍንበት የእድሜ ክልል የኤሌሜንተሪ ክላስ። ማንም ሰው ያንን ዘመን አስቦ ፈገግ የማይል የማይደሰት ለሰው የማያወራ ሰው ይገኛል ብዬ አላስበው። በበኩሌ ያንን ዘመን እወደዋለሁ። የኤሌሜንታሪ ህይወት ምንን ጥሎ አለፈ? ጥሩ ነገር ነው መጥፎ ነገር ነው? ሰባት ነጥቦችን የምንመለከት ይሆናል። እስከ ፈጻሜ አብራችሁን ቆዩ። ስለ ትዝታ ስትሉ ሰብስክራይብ ማድረግን እንዳትርሱ። አበረታታ። አንደኛ የኤሌሜንታሪ ህይወት ትዝታን ጥሎ አልፏል። መጥፎን ትዝታ ሊሆን ይችላል ጥሩ ትዝታ ሊሆን ይችላል። ምናልባት ዛሬ ላይ ስናወራ ትላንት እኮ የተጠለንበት ወይም ደግሞ የተወደድንበት በራሳችን ላይ መጥፎ ነገር የሚሆን ጥሩ ነገርን አሻራ አስቀምጦ ያለፈበት ህይወት ነው የለምትር ብዙ ሰዎች እስከ ዛሬ የሚሆኑ ለፍቅር ያለው አመለከት የማይቀይሩበት ወይም ደግሞ ፍቅር መጥፎ ነው፣ ፍቅር ጥሩ ነው እንድንል የሚያደርገው የትላንታችን ትዝታ ነው። የትናንቱን ትዝታ ስናስታውሰው ጥሩ ነገር ሊሰማን ይችላል፣ መጥፎ ነገር ሊሰማን ይችላል። ጥሩ ነገር የምሰማን ምናልባት ተወደን አፍቅረን እሺ ተብለን ያሳለፍነው። መጥፎ ነገር የምሰማን ደግሞ አንተ እኮ መጥፎ ማፍቀር አይችልም ተብለን በጓደኞቻችን ዘንዳ የተጠለንበት ሰዓት፣ ያ መጥፎ ነገር አስቀምጦን አልፎን እስከ ዛሬም ቢሆኑ ካል ያ ነገር በውስጣችን በድብቁ አይምሮ ተቀምጦ እኛን ሲያሰቅየን ራሳችን እንድንጠላ አድርጎን አልፎ ሊሆን ይችላል። ያ ትዝታችን ሁለተኛ ፍቅር በኤሌሜንተሪ ክላስ ላይ ወይም ደግሞ በኤሌሜንተሪ ህይወት ላይ ፍቅር ምን እንደሆነ በደንብ አይተን ምናልባት ትርጉም ባነቀሙ እንኳን አንኮንዲሽናል ላቭ የሆነውን ፍቅርን አይተን ያሳለፍንበት በንጹህ ልብ የወደድነው አሁን ተጣልተን፣ አሁን የተታረቅንበት ከጓደኞቻችን ጋር እኔ የወደድኩትን ሰው አንተ ማዋረት የለበትም ብለን በቅናት መንፈስ ተነሳስተን የተደባደብንበት ያ ሁሉ ጥሎ ያለፈው የኤሌሜንተሪ ክላስ ነገር ነው። ሶስተኛ ለፍቅር መስፈርትን እንድናስቀምጥ አንድ ሰው ዛሬ በውስጡ ምናልባት ወንድ ከሆነ ቀይ ሴት ፀጉሯ ረዥም የሆነው ድንብ ላላት እግሯ ደግሞ ወፍራም ጥፍሯ ሚያምር ምናም ብሎ ክራይቴሪያ ሊያስቀምጥ ይችላል። ይሄ ትናንትና አንድ አሻራ አስቀምጦን አልፎ ሊሆን ይችላል። ያኔ አጠገባችን የነበሩ ሰዎች እንደዚህ አይነት መልክ ሊኖር ይችላል። ወይም ደግሞ ቀስ በቀስ በውስጣችን ተደብቆ ያለው በድብቁ አይምሮ ላይ ተደብቆ የተቀመጠው ሀሳባችን ሊሆን ይችላል። አራተኛ በተስፋ እንድንቆይ ፍቅር አመንም አላመንም ትላንትም፣ ያ ነው ዛሬም ያ ነው፣ ነገም እንደዛ ይቀጥላል። ከሺህ ዓመት በፊት ፍቅር ራሱን ችሎ የራሱ ትርጉም በሚሰጡት ዘንድ ላይ የራሱ ትርጉም ነበረ፣ ዛሬም በሚሰጡት ዘንድ ላይ የራሱ ትርጉም አለ። ግን መቼ የማይቀይሩ ደግሞ ስፋ እንድንቆይ ያደርጋል። ተመጣለሽ ብሎ ባይለሜንተር ላይ አይቶ ተመጣለሽ ብሎ ይመጣል ብሎ እየጠበቁ ያሉት አሁንም ቢሆኑ ካል አርባ ዓመት ሰላሳ ዓመት እየጠበቁ ያሉት አሉ። ስለዚህ በተስፋ እንድንቆይ አድርጎ አ አምስተኛ ራሳችንን እንድንጠላና ራሳችንንም እንድንወድ አድርጎ አልፏል። እራሳችን እንድንጠላ ያደረገበት ምክንያት ምናልባት አፍቅር ያለው ወደ እጅ ያለው ብሎ የሄደ ልጅ አንተ ላይ እኔ አትገባም አንተ ኮ መጥፎ ነው አንተ እንደዛ አይነት ብሎ ሊያባረሩ ይችላሉ። እዛ እኔ በህፃነት ሙሉ በሙሉ ልብ እናውራ ስለነበረ ወይም ደግሞ ንጹች ስለነበር ነው ያለው ነገር እናውራ ነበረ ስለዚህ በዚያ ምክንያት አንድ ወንድ ልጅ ተጎድቶ ዛሬም ቢሆን እንኳን እኔ መጥፎ ነኝ፣ እኔ እኮ አስጠልታ ነኝ፣ ራስን መቀበል አልችልም፣ እኔ እኮ ቆንጆ አይደለም ብሎ አስቦ በራስ መተማመን ጎሎ ምኖረው ከዛኛው የመጠ ነገር ሊኖር ይችላል። ራሳችንም እንድንወድ ያደረገም ምናልባት አንቴ እኮ ጎበዝን፣ አንቴ እኮ ደፋርን ብለን ዛሬም እንኳን ደፋር ብለን ሀሳባችን በትክክል እንድንገልጽ ራሳችንን እንድንቀበል አድርጎ አልፏል። በጥሩ የሚሆን በመጥፎም ሰርቶልን መሰረት ትሎን አልፎናል። ስድስተኛ መስዋዕትነት፣ ምናልባት አጋጥማችሁ ከሆነ ክላስ ላይ ገብታችሁ የምትርዱ ሰዎች ከሌለ ለነሱ ብላችሁ ራሳችሁን ርስክ ውስጥ ያስገብታችሁ ፈተና ትፈተኑ ነበር። ያንን ፈተና አስተማሪዎች አይቶ ይገርፉናል፣ ወላጅ አምጡ እንባል ነበረ። ያን ደግሞ እንሸማቀቅ ነበረ። ሰባተኛ ነገን እንድናያጓል፣ አስታውሳችሁ ከሆነ ነገ ላይ አሁን ከምንዱ ሰዎች ተቀላቅለን አንድ ላይ እያወረን እያለን እንደዚህ አይነት ልጆች መውለድ አለብኝ፣ እንደዚህ አይነት ትምህርት የሚማሩት ወይም ደግሞ አምስት ልጅ፣ አራት ልጅ፣ ሶስት ልጅ ነ ደግሞ ልጆች እንደዚህ መሆን አለበት፣ እንደዚህ አይነት ቤት መኖር አለብን፣ በእንደዚህ አይነት ቤት ላይ አንድ ላይ ሆነን እንኖራለን ብሎ ተስፋ አድርጎ የምኖሩት ወይም ደግሞ ነገን እንዳዩት አድርጎ ያስቀመጠ ነገር አለ። ስለዚህ የትናንት ህይወታችን ትዝታችን መቼም ቢሆን የማይረሳ ወይም ደግሞ ጥሩ የሚሆን መጥፎ በብዛት ጥሩ ነገር አድርጎ አልፎናል። ያንን ነገር ስናስብ ሁሌም እንደሰታለን። ሁሌም ቢሆን ያ ዘመን ብመጣ ብለን እና ሰዎች ስለ ትዝታ ስትሉ አሁንም ሳብስክራይብ ማድረግን ማሳደግን እንዳታ